ታውቃለህ፣ አባዬ የእሷ እንዳልሆነ እያወቅኩኝ የምበሽቀው ነገር ለምን እንደሆነ ግራ እየገባኝ። እሱማ እኮ የምሰራው ነገር ቀላል አይደለም። ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ ወደ ቱትዬ ቤተሰብ። እንግዲህ ዛሬ የነሱን የነ ቱቱን ቪዲዮ እየመጥቼላችኋለሁ። ይህንም ቪዲዮ ሰብስክራይብና ላይክ እያደረጋችሁ አበረታቱኝ ማለት ነው እና እንግዲህ ቱቱ ቪዲዮ ቱቱ ድራማ እንግዲህ ክፍል ሀያ አምስት ነው። አውለታ ነው እየተለቀቀው ና ስላልተመቸኝ ነው እያልሰራውት እና እንግዲህ ውድ ተመልካች ይሄ ድራማ በሚገርም ና በሚ ደስ በሚል ሁኔታ እየተወኑት ነው እና ድራማው እንግዲህ የሚሉት ቤቱን ቤቱን በስሟ ልታዘዋውር አባቷን ይዛ ሄዳ ነበረ ነው የሚሉትና እንዴት ነው እኔ ምኔ ነው ሞኝ ቤቱን ለእሷ የማስተላለፈው? ለልጅ ብሎ እንግዲህ ለልጅ ሚስት ብሎ ሽማግሌው ተናግሯልና፣ እንዴት እሷ በጣም ደስ ብሏት ነበረ ብሏል። እንግዲህ መግበው ላይ ምስቲ ፍቅረኛ አንተ ያዝ ብሎ ልጁን እያነጋገረ ነበረ ቶቶና ቱቱ እና ዳኒ ደግሞ ተያይዟል። እና ዳኒ ደግሞ እሷን ነው ማግባት የምፈልገው እያላት ነው። በመካከሉ ዳኒ ቱቱ ያለችበት ቦታ እየሄደ የራሷን ስልክ ሁሉ እያየ እየፈተሸ ነበረ። እና ለምንድን ነው ስልኬን መፈተሽ የፈለግከው ስትለው አንዳንድ ነገር ለማየት ፈልጌ ነው እያለው ነው ነገር ግን እንደዛ ቢሆንም ሽማግሌውም በጣም ከባድ ትወናውን እየቀጠለ ነውና ቶቱን እንግዲህ ሁሉም በየኩሽና እየሄደ ቶቱን ለማነጋገር ይፈልጋል ማለት ነው። እንግዲህ ዳኒ ደግሞ አዲስ ፍቅረኛ ነው የያዘው መሰለኝ ሊያስተዋውቅ ቤት እስከ ቤት ድረስ አምጥቶ ነበረ እንግዲህ ለምንድን ነው መምጣት እያልፈለገችው? በግድ ነው እየመጣችው? ምን ችግር አለው? ለምንድን ነው የማተማጭው? ብሎ አባታቸውም በጣም አነጋግሯት ነበረ። አይ ለጊዜው ስራ ላይ ነኝ ስራ ነው እያለኝ እና ምንም ችግር የለውም ብሎ ሲያነጋግራት ነበረ እና ነገር ግን እንደዛ ቢሆንም ሁሉም በሰላም ተገናኝተው በሰላም ነው የተለያዩት ማለት ነው። ሽመግሌው ግን አንዳንድ ጊዜ ያወራል። አንዳንድ ጊዜ ያው የድራማ መልክ ስለሆነ ጥሩ ነገርም አንዳንድ ጊዜም እነጠቅጠቅ ሰፈር ይጨምርበታል ማለት ነው። ነገሮቹ ሁሉ እንደ ሽበታቸው አይደሉም እና በጣም አደገኛ ሰዎች ናቸው እና እንግዲህ ውድ ተመልካች ስለ ሁሉንም ነገር እሷ ደግሞ እንግዲህ በመካከሉ ተነስታ ብድግ ብላ ስትሄድ ቁጫቴ ሞይ ብለው ሲገብሷት ነበረና አይ ቁጭ ማለት ለጊዜው እኔ አልፈለግኩም እና ቁጭ የምልበት ሁኔታ የለኝም ብላ ተነስታ ሄደች። ውጪ ደግሞ ከሱ ጋራ ተገናኝተው ሲሄዱ ነበረ። ምንድ በጣም ነው የተናደደችው? የተናደድሽበት ምክንያት ምክንያትሽ ምንድን ነው ብሎ ጠይቆ ነበረ። ምክንያቱን ሲጠይቃት እንግዲህ አባትህ ጋብቻ ምናምን ሲያወራ ዝም ብዬ እንደምኖርና ሀብት ምንም ነገር እንደማያስፈልግ ነው እየተናገሩትና እንዴት እንደዚህ ይላሉ ብላ በጣም ነው እንግዲህ አዲሱ ፍቅረኛዋ የማን እንደሆነችን ያላወቅኩም፣ እና በጣም ነው እየተናደደችው እዚህ ላይ ማለት ነው። ውድ ተመልካች እንግዲህ ብትናደድም ባትናደድም ነገሮቹ በጣም ትልቅ ሰው እጅ እስከደረሰ ድረስ ስልኩን ደሞ ቶቱ ያው፣ እንደ ቶቱ ለምንድ ነው የማታገባት የሚለው አባባል አለ። እንግዲህ ቶቱን ደግሞ ማን እንደሚያገባ፣ ለምን ቶቱ የቤት ሰራተኛ ስለሆነች እኮ፣ ቶቱ በጣም ጥሩ ልጅ ነች ብለው እየተነጋገሩ ነው መሰለኝ። እንግዲህ ቶቱ ደግሞ በየቦታው ብቅ እያለች ምን ትፈልጋላችሁ ጋሼ የምትል ልጅም ነች እና እንግዲህ ለማን ፍቅረኛ እንደምትሆን ለወደፊት ማን እንደሚያገባት አብረን እንከታተላለን ማለት ነው። እቺ ደግሞ በጣም ትናገራለች። ቶሎ ደግሞ መቅረብም አትፈልግም። ነገሮቹን ስከተናገርሻት በኋላ ነው ነገሮቹን ለብቻው ከሱ ጋራ የምትናገረው የምትናገረው እንጂ ብቻዋን አይደለም የምትናገረው። እንግዲህ ነገሮቹ እንደዛ ቢሆንም ነገሮቹ ከባባር ነገር ቢሆንም ሁሉም ነገር ለበጎ ነውና ሁሉም ነገር ለበጎ ነው። የሚገና የሚያወሩት ነገሮቹ ወደ ቤቱ እያቀኑ ነው ወደ ንብረት እየመጡ ነው። እንግዲህ ሰላም ጤና ይስጥልኝ፣ ውድ ተመልካች፣ ወደ ቻናሌ ስትገቡ ሰብስክራይብ አድርጋችው ብትገቡና ይህንን የደውሉን ምልክት ብትጫኑና ሰብስክራይብ ብታደርጉ በጣም ነው ደስ የሚለኝ ማለት ነውና ወደሚቀጥለው ቪዲዮ እንግዲህ አብረን ብንጓዝ ጥሩ ነበረ። ብዙም ባይገባኝም እንግዲህ እንደገባኝ አንዳንድ ነገር እያልኳችሁ ነው። እና ድራማው ለምንድን ነው ሰ ሁሉም ድራማ ወደ ንብረት የሚያፈራው ማለት ነው የሚሄደው፣ ሁሉም ድራማ ወደ ንብረት ነው፣ ንብረት ንብረት ነው። ለምንድን ነው ሁሉም ድራማ ወደ ንብረት የሚያመራው? ስለዚህ ለምን ህዝቡ አሁን ትኩረቱን ንብረት ላይ ስራ አረገ። ንብረቱ ወደ ድራማ ነውና እንግዲህ ውድ ተመልካች ከዚህ ድራማ ከዚህ ድራማ ላይ ደግሞ አንዳንድ ነገር በጥሩ ሁኔታ አብረን እንማራለንና እንግዲህ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲህ በዛላችሁ የኔ ምኞት ነውና። ውድ ተመልካች ድራማው ሁሉም እየተፈራሩ ሁሉም አንዳንድ ነገር በየቦታው የራሳቸውን አስተያየት እየሰጡ ነው። እና ቱቱ ደግሞ እንግዲህ ያው ክፉ ነገርም ከአፏ እየወጣ አይደለም እሷ ግን እንደዛ ቢሆንም የሚጠላት ሰውም ሊኖር ይችላል። እና ሁሌ በጥሩ ምግባር ነው ምን ትፈልጋላችሁ? ምሳ ትፈልጋላችሁ ወይ? እያለች ቁርስ ትፈልጋላችሁ? ሁሌ ቁርስ ነው የምትለውና ና በዚህን ጊዜ እንግዲህ ዛሬ ሌላዋና ሌላ ሰው አንድ ሰው ሴት ነች የገባችው ያችኛዋ ደግሞ ልብስ የሴት ልብስ ለብሳ የምትመጣውም እንግዲህ አለበሰችም እና እንግዲህ አንዳንድ ጊዜ ድራማውም የሚያስተምርም አለ። አንዳንድ ጊዜ ደግሞ ዝም ብሎም አለና። እሷ ተነስታ ስትሄድ ሁሉም ሰው እንግዲህ ብድግ ብሎ ነው በክብር እየሸኛት እና እንግዲህ ባይፈልጓት ኖሮ እንደዚህ አያረጓትም ና አይሸኛትም፣ በሰላም አይሸኛትም። አንዳንድ ጊዜ ድራማ ላይም ስንሰራ የራሳችንን ክብር መጠበቅ እንዳለብን ነው የምናገረው እንደራሴ ከሆነ እንግዲህ ቪዲዮ እዚህ ጋር ጨለምለም ብሏል እና ሁሌ ንጹህ ቪዲዮ የለምና እናንተ ደግሞ ይሄንን ቪዲዮ ሰብስክራይብና እና ላይክ እያደረጋችሁ ብታበረታትኝ በጣም ደስ ይለኛል። እንግዲህ ውድ ተመልካች፣ በሌላ ቪዲዮ በአዲስ ቪዲዮ እስከ መመጣ ድረስ ይህንን ቻናል መቼም እለፍ አልፋለው የሚሰማኝ ሰው የለም ሁል እኔ ለፈልፋለው የሚሰማኝ ሰው አንዲትም ሰው የለምና፣ ሰብስክራይብና ላይክ እያደረጋችሁ ወደ ቪዲዮ መታችሁ ሼር ብታረጉልኝ በጣም ደስ ይለኛል። ሼር የሰው ሼር ሳይሆን የዩቱብ ሼር ነበረ የሚያስፈልገኝ። የሰው ምንም ማለት አይደለም። ሰው እኛ ሰዎች ስንባል ምንም ነገር ፋይዳ የለንም። ልበላችሁ ግን ዩቱብ እንዴት አድርግቶ ከፍ እንደሚያደርግልኝ ነው ግራ የገባኝ። አትታዩም እንዴ ልትሉም ትችላላችሁ። ነገር ግን ቢሆንም ዩቱብ ቻናል እየተላፋበት ስለሆነ እምቶ ነገር የለም ማለት ነው እና እንደዚሁ እየተገፋፋን እንደዚሁ በኩርኩም ቋቋቋ እየተደራረግን አብረን እንጓተታለን ማለት ነው። እና ውድ ተመልካች ስለዚህ እንግዲህ ጡቱ ድራማ አንዳንድ ነገርም ጥሩ ጥሩ ነገርም ያስተምራል። አንዳንድ ጊዜ ደግሞ የሚያሳዝንም ነገር ከሁሉም ድራማ እናገኛለን። እኛ ደግሞ ተምረንም ዝም ማለትም አንችልም፣ አስተያየት እንሰጣለን። የፍቅር ጓደኛ መያዝ ይኖርባል